አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ዘጠኝ በዚች ቀን የከበሩ እንድርያስና ሚስቷ ሳቢወስና አርማ ሌሎች አርባ ሰዎችም በሰማይትነት አረፉ። እሊህንም ምርጦች ለረከሰ ወርቅና ክብር ለተሰራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ ለስሙ አላውያን ጽኑ የሆነ ስቃይን አሰቃዩቸው። ከዚህም በኋላ ለራሶቻቸውን በሰይፍ ቆረጡ። የሰማይትነትንም አክሊል በመንግስተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለንድሪያስ ወለበሲቱ በስን ላውሳቢ ወስ አርማ ካል ወደው አርባ ስቱፋ ነገር ወስም ይሱቅ ይስቅዩን በጸሎቶም ለበሲ ጽሙ አቅማህ ተክል ከመይስቂ ይነቅ። በዚችም እለት ዳግመኛ ከአባኖብ ጋር በሰማይትነት የሞቱ የሁለት ሺህ ሰዎች መታሰቢያቸው ነው። በረከታቸውም ከእኛ ጋራ ለዘላለሙ ትኑር አሜን። በዚችም ቀን ተጋዳይ የሆነ ጽኑ አባት ኩትን አረፈ። እርሱም በሶሪያ ሀገር ስሟ በንጣን ይወስ ከምትባል ቦታ የሚኖር ነው። አባቶቹም ከዋክብትን ያመልኩ ነበር። የአባቱ ስም ንስጣር የእናቱ ስም ቴዎድራ ይባላል። ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለው ያለ ውዴታው ምስቲን አጋቡት። ሊገናኛትም አልፈለገም። ስለ ስጋ ድካም ወይም ስለ ጽድቅ ሳይሆን የስጋ ፍትወትን ስለሚጠላ ነው እንጂ። ድንግልናም እንደሆኑ ሁለቱ ሁሉ ከሚስቱ ጋር በአንድነት ኖረ አምላክ ወይ ወደ እውቀት ምራኝ በማለት ጸሎትና ምልጃን ያዘወትር ነበር ከእግዚአብሔርም የታዘዘ መልአክ ለቆርኔሌዎስ እንደተገለጠ ተገልጦ በክሩ ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማራቸው ከሐዋርያትም ወደ አንዱ ሄዶ የክርስትና ጥምቀትን እንዲጠመቅ አዘዘው የሐዋርያት የስብከታቸው ወራት ነበርና ሄዶ ተጠመቀ የቤተ ክርስቲያንንም ትምህርት ሁሉ ህጉን ስርዓቱን ሁሉ ተማረ መለኮታዊ ምስጢሪንም ተቀበለ በየቀን ሁሉ የሐዋርያ ጳውሎስን ትምህርት ይሰማ ነበር የጽድቅን ሥራ መሥራትና ንጽህና ለበጎ ሥራ መጠመር ትጋትን ቅንነትን የዋህነትን ጾም ጸሎት ሰጊድ በላዩ ተጨመረ በእነዚህ ሁሉ የሚተጋወነ እግዚአብሔርም አስደናቂ ታምራቶችን እንዲያደርግ በርኩሳን አጋንንትም ላይ ሥልጣንን ሰጠው በሚያደርገው ታምራትም ወላጆቹ የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ ማመን ስቦ አስገባቸው ደግሞ ሚስቱንና ወላጆቿን አስገባቸው። ከሀዲያን አንዱ ለሰይጣን ሊሰዋ ወደ ጣወቱ ቤት በገባ ጊዜ ቅዱስ እኩትን አውቆ በሰይጣን ላይ ጮኸ። እርሱ ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያ የነበሩ ሁሉም የቅዱስ እኩትን አምላክ አንድ እርሱ ብቻ ነው እያሉ ጮኸው፣ በክብሩ ባለቤት በጌታችን ኢየሱስ ክርስቶስ አምነው የክርስትና ጥምቀትን ተጠመቁ። ከዚህ በኋላ ከቀላውዴዎስ ቄሳር የተላከ መኮንን የቅዱስ ኩትንን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ስራውም ጠየቀው። እርሱም በክብሩ ባለቤት በጌታችን ኢየሱስ ክርስቶስ አመነ። መኮንኑም ጽኑ ግርፋት ገርፈው እንዲያስሩት አዘዘ። ይህንንም አደረጉበት። የአገር ሰዎችም ቅዱስ ኩትንን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑም ሊገድሉት ወደ ሊገድሉት ወደዱ መኮንኑም ሸሸ። ቅዱስ ኩትንንም ከማሰሪያው ፈትተው ከደሙም አጥበው ተሸክመው ወደ ቤቱ ወሰዱት። ከዚያም በኋላ ብዙ ዘመናት ኑሮ የወደደው እግዚአብሔርን አገልግሎ ደስ አሰኝቶ በፍቅር እንደ አንድነት አረፈ። ከዕረፍቱም በኋላ ቤቱን ቤተ ክርስቲያን አድርገው ስጋውን በውስጡ አኖሩ። ጌታችንም ከስጋው ብዙዎች ታላላቅ ታምራቶች አሳየ። በረከቱም ከእኛ ጋራ ለዘላለሙ ትኑር አሜን። ሰላም ለኩትን በዳሃርያ ዘተጠምቀ መላእከ ሰማይ ትምህርተ ከመተጠየቀ ሶበ አግበርው አገበርው እንተሊናው ይጽቅ በፍትወተ ስጋ የተሟ ወበስምረቱ ይወድቀ ምስለብእሲቱ ሰኪቦ ዘአኮር ውቀ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት አስር በዚህ ችለት የክብር ባለቤት ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀል የተገለጠበትና የተገኘበት ነው። ዛቅረብ ኩማይሌ ተዘኪሬ አይላ ፈምለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸድቀ መበለት ህኩፈ ፈምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማይ ተጻድቃን

መዘምሪው ለሐዋርያው አቡነ ታዲዎስ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የሐዋርያው የአቡነ ታዲዎስ ተአምር ይህ ነው። ጸሎትና በረከቱ ከህዝበ ክርስቲያን ጋር ይሁን። ጸሎቱና በረከቱ ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከእለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዎስ ሆይ ቀድሞ የንጉሥን ከተማ ዳግመኛ ጉርን ሦስተኛም ሸሚን ተውኩልህ። ዛሬ ደግሞ ከአንተ ወዴ ትሄዳለሁ? አባ ስለ አምላክ እናት ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላዓለም የክርስቲያንን ወገኖች አላስትም፣ ከወገኖቼ ከአጋንንት ጋርም አልኖርም፣ ለአንተም አገልጋይ ይሆናለሁ እንጂ። አቡነ ታዲዎስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን ጸሎቴን እስክፈጽም ድረስ ዝም በል። ነገርህ ሐሰት ነው። አንተ ሐሰተኛ የሐሰት ማባቷ ነህና ቀድሞ በዞሬር አልኖርም ብትለኝ አንተን ማጥፋት ትቼ አባቴ የተክለ ሃይማኖት ባልንጀሮችህን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍክ። ሳይቀዝፍ ከመይውጥ ልጅ ውጣ። አንተ ሐሰተኛ ነህና አላልህምን አገልጋዩም አትሆንም አለው። አቡነ ታዲዎስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና ጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ ሶስት መቶ የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዎስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ ወደ እርሱም ሄዶ የጋኔኑን እጅ የያዘው አለው፣ ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ እንድትወድቅ ዘንድ ተፈርዶብሃል። አሁን ወዴት ታመልጠኛለህ? አምላኬ አንተን በምታት በምታውክባት ወዳጆቹ በሆኑ ቅዱሳን አባቶች ጸሎት የክፋትን ሥራ ገልጦብሃልና፣ ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋኝና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል፣ የክፉ ስራዬ መርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው። አቡነ ታዲዮስም ከዛሬ ጀምሮ እስከ ዘለዓለም ድረስ ከዚህ ስፍራ ወደዚህ ወደዚያ እንዳትንቀሳቀስ በእመቤት የስም መለኮታዊ ስልጣን የታሰርክሁን አለው። ከዚያም ጊዜ ጀምሮ ሰባት አመት በቃሉ ስልጣን ታስሮ በዚህ አኗረ በሰባተኛው አመት ዳግመኛ አምላኬ ስለ እኔ ካሰርህ ማደሪያ የተፈታሁን አምላኬ ይቅር ባይ ነውና እኔም ስለ እርሱ ምሬ ያለው አለው። በዚህን ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዎስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም አመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዎስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲህ ብሎ ጠራው። ልጁም ኃይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ጠበልም ከለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው። የአባታችን የሐዋርያው የአቡነ ታዴዎስ ጸሎትና በረከት ከህዝበ ክርስቲያን ጋር ጸንቶ ይኖር ለዘላለም፣ አሜን ችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና፣ እናመሰግናለን። ሰዓተ ማዕልቱን ባርከ ቀድሰ፣ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያን እናስታክስልን። ቅድስት ተዋህዶ ሃይማኖታችን በቸርነትህ አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ህዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን፣ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት

ኦም ሊተጸጋ እግዚአብሔር ምስሌኪ ሰዓሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመይ ስራ ኢለና አጣዊ ነተማ ይጸነብኪ ኦቶ ካፌ ንስሓ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ የኃጢአት ወኃጢአተ ኩሉ ህዝብ ከማ ይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን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 ንቁ ሚዲያ ርቱዕ የቤተ ክርስቲያን ልሳን